ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች፣ እንደተናችሁ ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሉ አዲስ የሆናችሁ ላይክ፣ ሸር፣ ሳብስክራይብ እያደረጋችሁ ቤተሰብ ሆኖ፣ ዛሬ ደግሞ በአዴ ድራማ በክፍል ሀያ አራት እጅ እላችሁ መጥቻለሁ። ባሮክ ከቤት እንደወጣ አዴ ደግሞ እንደታገተች ነው ያቋረጥ ነው ውዶች፣ ጊዜ ዛሬ ደግሞ ለባሮክ ደውላ ድረሱልኝ እንዳለች ደውላ ለባሮክ ድረስልኝ አለችው ማለት ነው። ውዶት ይዴ ይሄ የሰፈር ልጅ አግቷት በፍቅር መክረው ማለት ነው። እንደዚህ እንደዚ አድርገህ ካልሆነ በስተቀር በፍቅር በእሽ አትልህም ብላው መክረው ማለት ነው። ፍቅር ለዳዊት ስለምትወደው አደይ እዛ ላይ ቤቷ እንድትቆይ አትፈልግም ማለት ነው። እና ለዛ ነው ከዛ ካገቷት በኋላ እያሰቃያት አግቶ እያሰቃያት እያሰቃያት እያለ ወጣ ወደ ውጭ ወጥቶ ማለት ነው። እሷ ደግሞ ትንሽ ክፍተት ስታገኝ ደውላ ለባሮክ ድረስልኝ አለችው። መጀመሪያ ለዳዊት ምን ብላው ነበር? ራሷ ናት ወደ ኤላ ቤት ሄዳ እዛ ላይ እንድትቆይ ፈቃደኛ ሆና ነው እንጂ ለዳዊት ፍቅር ምን አደረገች? የአደይ ጽሑፍ እንድመስል አድርጋ ጽፋ አስቀመጠችለት። ምን የሚል ነው? እኔ ከአሁን በኋላ ወደ ቤት አልመለስም። እኔ ከማወደውና ከማፈቅረው ጋር ትዳር መስርቻለሁ። ከአሁን በኋላ አደይ የምትባል ነገር በህልናም በ እንዳታስበኝ ብላ ጽፋ ማለት ነው። ምክንያቱ ለአዴ እንድ ጠላት ነው። ይህ ተንኮል የፍቅር ተንኮል ማለት ነው። ለአዴ እንደጠላት ጠላት ና እንድ ርቃት አድርጋ እንደዚ ጻፈች። እሳ ግን ታግታለች፣ አሳግታታለች ማለት ነው ውደት ዬ እና እሱም ተናዶ ፍቅር አታደርጊውም፣ አዴ አታደርጊውም፣ አታደርጊውም ብሎ ተናዶ ወጣ ማለት ነው። ተናዶ ወጥቶ ወደ ኤላ ቤት፣ ኤላ ቤት እንደነበረች ሰምቷል እና ወደ ኤላ ቤት ሄደ። ኤላ ቤት ሄዶ አደይ አደይ እያለ እየጮኸ ማለት ነው። ምንድን ነው ምን ሆኖ ነው ብሎ ተነሳ ማለት ነው። ኤላ አደይ የት ነች አለው። እኔ ያላቅም ስራዋ ሰርታ እንደሄደች ነው ማቀው። ፍቅር ልካኝ ብላ ስራዋ ሰርታ ከዚህ ሄዳለች። እዚህ የለች ማደ ያለው። አንተነ አንተነ እንዴት ደበቅካት? የት ነው የላካት? አምጣት አለው። አንተ ምንድን ነው የምትናገረው አለው። እሱ አነቀው ማለት ነው። ለካልፍ ካላመንከኝ አንተ ለአንተ ፈርቼ ሳይሆን የኤላ ወንድምነህ ነህ ብዬ ነው ጸጥ ያልኩ። ስለዚህ ለእኔ ካላመን ለእህትህ ጠይቃት፣ ተጠየቃት እዚህ የነበራት ስራ ፍቅር ልካኛለች ብላ ስለመጣች የነበራት ስራ ጨርሳ ሄዳለች። እና ምንድን ነው የምትለኝ ያለው። እዚህ አንቺ ምን ስራ ያለሽ? ያለው ለእህትህ፣ ዳዊት ለኤላ ማለት ነው። አንቺ ሂጂ ወደ ቤትሽ አላት። ለአንተ አሳይሃለሁ ብሎ ሄደ ማለት ነው። ውዱትዬ እና ወደ ፍቅር ሂዱ ወደ ቤቱ ተመለሰ። ከዛ አደይ እህት ዳዊት ግን አንተ ኮ ነው ያለሃት እህቴ ለምን አትፈልጋትም ያለሃት እህቴ እኮ እዚ ላይ ለሷ የሚያስብ ያለ እኮ አንተ ብቻ አንተና አንተ ብቻ ነህና ናፋልግኝ እህቴ እያለችው ማለት ነው። አሁን እኮ ለልት ነው በለልት እህቴ ነው የምንፈልጋት አላት። ይሁን በለልትም ደድ ስለሆነ እኮ ነው እንደዚ ሚልህና እህቴ ይፈልግልኝ እህቴ በጠና እንደዚህ ስቃውን አትቆይም ማለት አለችው ማለት ነው። ከዛ እሱም ሂዶ ወደ ፍቅር ሂዶ፣ የት ነው የላክሻት? ፍቅር የት ነው የላክሻት? መጀመሪያ ደብዳቤው አሳያት እና ይሄ የአዴ ፍቅር የአዴ ጽሁፍ አይደለ እንዴ አላት። እረ የእሷ አይደለም፣ ይሄ የፍቅር ተንኮል ነው እንጂ የአዴ ጽሁፍ ይሄ አይደለም። ይሄ እህት ያውቀዋለሁ አለችው። ፍቅር አላት አቤት ብላ መጣች ለእሷ እሷ የለችም ተገላገልን ስንል ደግሞ እህቷ ተተካችን እንዴ? እህቷ ትተክታ ያላንተ ማማለ ልጀምራች አላችሁ ማለት ነው። እሱ ደግሞ አነቃት አጥ አንቺ አንቺ ግን አንቺ ደግሞ ሳይንት እንደዚህ ልጅ ትነገራለሽ እንደይ ብሎ አነቃት ማለት ነው። እና አሁን የት እንደላክሻት የት እንደደበቅሻት አምጫት አላት። እህቷ እየተጨነቀች ነው። የት እንደ የት እንዳለች ፍቅር አምጫት አላት። አታላክ አደይት እንዳለች ንገርኛላ። እኔ ማቆ ነገር የለም እኔ ማቆ ነገር የለም ማለት ለምን እንደሆነ ማታቂው ታቂያለሽ እንጂ ብሎ አነቃት ማለት ነው እና ለሰራተኛ ብለ ነው እንደዚህ የምታደርገኝ? አለ እሷ ከአንቺ በላይ ናት አላት። እህቷም እየተጨነቀች ነው ማለት ነው። ከዛ እዚ ላይ ምን አለቻት ፍቅር፣ አንቺ አንቺ ገረድ አሁን ስራሽ ስሬ ስራሽ ሰርተሽ ምግብ አቅርቤልን አለት አለቻት። እሷ አለቻት ማለት ነው። እሷ ደግሞ እኔ ይሄቴ ካልመጣች የምሰራው ነገር የለም የምሰራው ነገር የለም አለች፣ እና የእርዳታ የእርዳታ ድርጅት አደረግሽው ሲሆን፣ እንደዚ ላይ ተቀምጠች የምትመገብ የምትል የምትጠጪው፣ አንድ በሽተኛ በሽታሽ ይዘሽ ውጭልኝ አለቻት ማለት ነው። ከዛም ለዳውት እንደዚህ ብላው ይሄት ይፈልግልኝ ብለው እንደዚህ ካለስ በኋላ እሱም ለፍቅር ከጠየቃት በኋላ ኤላ ደግሞ ምን አለች? አንቺ ተንኮልሽ አንቺ የአንቺ ተንኮል እኮ በዛ አንቺ ነሽ እንደዚህ ያንቺ ተንኮል ነው ይሄ አይደል? ፍቅር አደይት ነው የደበቅሻት አለቻት። አንቺም ለእሷ ትቆረቆሪያለሽ፣ ለእሷ ታዝኛለሽ እንዴ? እሷ ከጠፋች እኮ ለእኔ ምን አንቺ ነው ጥቅሙ ምክንያቱ ኤላ ትቀማሽማ፣ ትቀማሽማ አለች ለኤላ አለቻት። እኔ በራሴ የምተማመን ሴት ነኝ። እንደታደጌ የራሴ እንደማደርገው አውቃለሁ። አንቺ ግን በራስ የማትተማመኝ ፈሪ፣ በቅርብ እንደዚህ የምታምኝ ነሽ አለቻት። ለእኔ ነው እንደዚህ የምትይ አለቻት። አዎ ፈሪ ፈረስ ሊሆንሽ እኮ ነው እንጂ እንደዚህ ባትሆን ኑሮማ በራሴ የምትተማመን ሴት ብትሆን ኑሮማ እንደዚ አድርግሽ የሰው ልጅ አታስቀይም ነበር። በራሴ ተማምነሽ የራስ ማድረግ ነበረብሽ አለቻት ማለት ነው ከዛ እንደዛ ብላ ሄደች። እሱ እያለቀሰች እያለቀሰች ቀረች ማለት ነው ወንዶች። አደይም እስካሁን ስቃይ ላይ ነች፣ እሱ እያሰቃያት ነው። ሰክረ መጥቶ አንዴ ሰክረ መጥቶ አንዴ ጊዜ እያለ እያስፈራራት ማለት ነው ከዛ። ኤላ ምናለችው? ኤላ ምናለችው? ለኤላ ይሄ የሰፈረዋ ልጅ ነበር እሱ ነው። የት ሄዳ ይሁን አሁን? የት ሄዳ ይሁን አሁን? አደይ የአደይ ነገር አስጨነቀኝ ስላት አንድ እኮ የሰፈር ልጅ አለ፣ ሁሉም የምከታተላት መሰለኝ ተቀምጠው የምጠብቃት ልጅ ነበረ፣ እንደውም ከፍቅርም ይቀራረባሉ እና እሱ እሱ አገቷት እንዳይሆን፣ ወደ እሱ እንዳትሆን አለችው። የመረሽ ነው ማለት አዎ፣ እህቴ፣ ወንድሜ ስለምወዳት፣ ፍቅርም ነው ወንድሜ ስለምትወደው ቀንታ እንደዛ አድርጋው እንዳትሆን አለችው ማለት ነው። ከዛ እሽ እንጠይቀዋለን አለ ባሮክ። መጣው ባሮክ ሄዶ ከነበረበት ቦታ ተደውለበት መጣ። ወደ ዳዊት መጥቶ አንተ ምንድን ነው አደይ የት ነው ያለችው? የት ነው ያለችው? ደውላልኝ እኮ እንደዚህ እየሚያ እየተጨናነቀ ተደውላልኝ ነበር የት ናት አለው። አይ አደይማ የለችም፣ ኢላ ቤት ልካት ፍቅር እስከዛ አልተመለሰችም አለው። ፍቅር አንድ እንደዚህ ያደረገችው አለ አዎ ብሎ አለው ማለት ነው። ከዛ ፍቅር ምን አደረገች? ለብርሃን ውጪ ያለቻት እንደ ብርሃን ማለት ነው፣ ውጭ ከቤት አንቺ በሽተኛ ውጭ፣ ያለቻት አንቺ የእህቴ ፍቅር በፈጠረሽ ልለምንሽ እህቴ እስከምትመለሽ ጊዜ ስጪኝ ስትላት፣ አንቺ ቆሻሻ ውጭልኝ ብላ ልብሳ አሲዣ አስወጥታት ጣልቻት ማለት ነው ወደ ውጭ እና እሷም እያለቀሰች እየተሰቃየች ወጣች። በዚህ ላይ ኤላ እና ኤሉ ለአደየ ሰፈሯ ልጅ እየጠየቁት ነው። አደየት ናት አለችው። እኔ አደ ጠባቅ ነኝ እንደ አለ አለ ማለት ነው። እሷም አዎ፣ ሁሉም እዚ ላይ ተቀምጠ የምትከታተላት አንተ አይደለህ አለችው። እኔ የአደ ጠባቅ አይደለሁም አላየኋትም ብለው እሱ ኤላ ደግሞ እኛ በፍቅር ነው እየጠየቅን ያለ ነው እና ካየኋት፣ ንገረን እህቷ እየተጨናነቀች ነው አለው ማለት ነው። አይ እኔ አላየሁም አለ። ከዛ ባሮክና ዳዊት መጡ። ቤት መጥተው ደግሞ ለብርሃን አጣት ቤት ሲፈልጉ የለችም አሁን ብርሃን ሴት ሄደች አለው። እኔ እንጃ እዚ ላይ ነበረች። እህቷ ልትፈልግህ ሄዳ ይሆን እንዴ? አለው። አይ የተሰፈር አቃ ነው አታውቁም እኮ ሰፈሩ እንዴት ብላ ነው የምትፈልገው የምትፈልጋት አለው። እና ፍቅርና እናታ ሁሉ የፍቅር ስራ ነው አለ። ባሮክ ተረጋጋ፣ ቀስ ብለህ አናግራት። እንደዚህ ከሆነም አንድ ነገር ትንፈስ አትልልህም አለው። አይ ችግር የለም እሄዳለሁ ብሎ ለፍቅር አነቃት። የት ናት ብርሃንና አደይ የት ናቸው ብሎ አነቃት ማለት ነው። ንገርኝ፣ ሁሉም እንዳለው ንገርኝ አላት። እሷ ደግሞ እኔ እኮ በአባቢ ብቻን የምወደኝ አንተም ለሰራተኛ ብለህ እንደዚያ ታሰቃየኛለህ፣ ወንድሜም እንደዚያ ብለህ ታሰቃየኛለህ እንዴ አለችው። አዎ ገና አሰቃይሻለሁ፣ የት እንዳለች ንገርኝ አለ አላት እሷ ግን አልተናገረችም ማለት ነው አንዱም ትንፍስ አላለችም እነዚያ ብሎ እያለ ያለ ውጆች ጊ የፍቅር ተንኮል እንደቀጠለ ነው አደይም እሱም ሰክሮ መጥቶ ይሄ ጓደኛውም ለምን ለምን ደፍራት ለምድ እንደምትፈራው ለምን እንደዚህ እሷ ስንት እያማናጨቀች አልነበረም እንዴ ለምንድነው ስራም ዘም ያልካት አለው አይ በፍቅር በፍቅር ታምንልኛለች ብዬ ነው፣ ትቀበለኛለች ብዬ ነው ብዬ ነው ዝም ያልኳት እስካሁን አለ። በፍቅር ካምነች ብዬ ነው እንደዚህ እየጠበቅኳት እያለው አለው፣ ማለት ነው። እንደዚ ብሎ መለሰለት። እሱ ግን አይ፣ እንደዛ አይደለም፣ አንተ አሁን አሁን ከእጅ ካመለጠች በቃ፣ ከአሁን በኋላ አታገኛት ምናምን ብሎ መከረው ማለት ነው። እሱም ሳክረው ሄዶ ለአዴ ለአዴ እያሰቃያት ማለት ነው። እሷም እሷም እያለቀሰች በክፍል ሀያ አራት አዴ ምን ሆኗ ይሆን፣ አዴ ባሮክ ስትደርሰላት ይሆን ወይ የምል በክፍል ሀያ አምስት ይጀላችሁ መጣለው። እስከዛኛው ላይክ ሸር ሳብስክራይብ እያደረጋችሁ ጠብቅኝ ውዶች፣ እዬ እወዳችኋለው። ባይ ባይ።